ዳኒ ኦልሬዲ አሁን ልጅ አለው፣ ልጅ አለው እኮ አሁን ጽጌ ቅምጥ ማለትም ማለት ነው። ያው ይዲና አባ እንዴት ጆክ እንደማስገባ ገና ታያላችሁ። እሺ፣ ስንገር ስንገር ስንገር አሁን ገና ራሴን አስቤበት እኔና ጓደኛዬም አውርተንበት ባለው ነገር በጣም በቃ አምነንበት አይደለ፣ አምነንበት እኔም አምኘበት እንደዚህ አይነት ህይወት ይገባኛል ወይ ወይ ሰጋይባኝም ወይ የሚለውን ነገር እኔ ራሴ ተጨንቄ አስቤበታለሁ እና ምን አይነት ድምዳሜ ላይ ደረስኩ መሰላችሁ? ምንም ነገር በህይወት ሀፕን እንደሚያደርግ እና ያንን ነገር ደግሞ አምነን መቀበል እንዳለብን ነው የተረዳሁት። እኔ ያንን ነገር አምኜ ተቀብያለሁኝ። ዛሬ ግን አንድ አዲስ ነገር ተፈጥሯል። ድጋሚ ወደ እናንተ የመጣሁበት ምክንያት የዳኒ ሚስት ፣ ወዲያው ሚስት ሆናለች፣ አዲሱ ፍቅረኛ በሚለው ስለተቀቡ ተቀብተዋል ኩ ሌላ ምንም አልቀራቸው። ቤት ዝም ብለሽ ነው እኔ ለማጽናናት የምትጠቀሚው ቃል ነው እንጂ ኦሬዲ ተጋብተዋል። ለኔ እሺ በሚለው ነው ያዘው እና፣ እሺ ብቻ። የዳኒ አዲስ ሚስት ልታወራኝ ትፈልጋለች። ነገሮች ለእኔ አዲስ ሆኖብኛል እና ሁሉም ባለበትም ልታወራኝ ፈልጋለሁ ማለት ሀሳቧ ምን እንደሆነ ምክንያቱ፣ ከዳኒ ጋር የጀመረችውን ነገር እዛው ከዳኒ ጋር መጨረስ ትችላለች። እኔ ጋር መታ ሌላ ያልሆነ ነገር ማድረግ አይጠበቅብኝም። ሰው እንደ ማንኛውም እንደ ወጣት እንደ ተማረ ሰው ምናምን ማውራት ከፈለገሽ ግን አይደል ኦፍ ኮርስ ዋን ቱ ዋን ማውራት አለበት። ይሄ ደግሞ በፊት የነገርናት ነገር ነው፣ ትዝ ካለሽ። ዛሩን ባገኘናቸው ሰዓትም፣ ይቆጭሻል፣ ነገ ጠዋት እኛ ጋር ትመጫለሽ ብለናል። በጣም ያውቃል ደሞ ሆኖ በጣም ተከታታይ ብለናታል። ማለት አሁን ያለው ነገር እንዳይመስልሽ በደንብ አድርግሽ አስቢ ብለናታል። ሴት ልጅ ነሽ፣ እየተጫወተ ነው ብለናል። ብዙ ነገሮች ትነግራታልና ነገ ጠዋት ግን እኛ ጋር ትመጫለሽ ሚለው ቃል አሁን ኦልሬዲ ሀፕ ማደረገ ማለት ነው። ዞሮ ዞሮ አዎ፣ ይሄ ነገር እንግዲህ ሆኗል። ይቺ ልጅኛ ጋር መታ ማውራት ትፈልጋለች፣ ከኔ ጋር ማውራት ፈልጋለች። ከኔ ጋር ምን እንደምታወራ ማወቅ ፈልጋለሁ፣ መስማት ፈልጋለሁ። ያው እንግዲህ የተቀጣጠርንበት ቦታ በሰዓት የተገኝቻለሁ። እኔ ምን እንደምትል ምን እንደምታወራ ምናምን መስማት ፈልጋለሁ። ለዛም ነው ያው። ግን በዚህ ጊዜ ጽጌ ቅርታ ስላቋረጥኩሽ ገራሚ የሆኑብኝ ነው። እኔ አንተ ትናንትና መፍትሄ ብሎ ጠሩ መፍትሄ የለም። ቅዱሳን ይሄ ለሚያወሩት ነገር ራሱ ምን አይነት ነገር እያሉ እንደሆነ እየገባቸው አይደለም፣ እየገባቸው አይደለም። እና ምን ይገርመኛል መሰላችሁ እኔ እኔ ጋር የሚፈጠረው ስሜት የእኔ መጎዳት ምናምን ሳይሆን እዛ ጋር የልጅቷ ነገር መጠበቁ እኔ በጣም ነው የደበረኝ። እንግዲህ ኦብቪስሊ በጣም ማለት ነው ጓደኛ አይደለም። እዛ ጋር የሆኑት ኦፍ ኮርስ ልጅቷ ልጅ ተታዝናችሁ ምናምን፣ ግን እኛም መስማት ነበረባት። አንድ ሁለተኛ ነገር ደግሞ ራሳቸው ጠንስ ያደረጉት ነገር ነው። ገባሽ ኮይ ብለው ማለት የተጎዳ ሰው ከባድ ነው። ዳኒ ተጎቶ ነበር ግን አጠገቡ ነበሩ ማለት አድርገው ሲያደርገው ደስተኛ ነበሩ። ይሄ ሁሉ ነገር ላይ ሁሉም በሚባል ደረጃ ነበሩበት። ታምዛ ጌታ የተወደደች ነው። ፍቅረኛ ኖሮሽ እኮ ወንድ ልጅ ከዛች ሲመርጥሽ ከዛች የተሻለ አድርጎ ምናምን ነው ፊልም ሶ ኢቭን ግን ያ ነገር ሳይሆን እሱ ግን እኔ ጋር አሁንም ሆኑ እሷ የሆነ ስሜት ውስጥ ከተታት ይመስለኛል። ኦፍ ኮርስ ይሄ ምንም ጥያቄ የሌለው ነገር ነው። አዎ ዞሮ ዞሮ እኔ በማንኛውም ሰው ህይወት አያገባኝም። ልጅቷ ማውራት ትፈልጋለች፣ ማነሱ ነው። እኛም ደግሞ ኤፍሱ ማውራት ማውራት ትፈልጋለች ማውራት የምትፈልገውን ይሄው እኔ ደህና ነኝ። ምንም በቃ እንደ ማንኛውም እንደ ትክክለኛ ሰው ማውራት እንደምትፈልግ አውቃለሁኝ። ስሜቷ ይገባኛል፣ ሴት ልጅ ነኝ ማለት መግፋት አልፈለግኩ። ኦፍኮርስ እኛ ደግሞ እንደነሱም አይደለንም። ነገሮችን ድራማቲክ ነው ማድረግ አስፈላጊ አይደለም። ማውራት እኮ ትፈልገውን ነገር ሰምተሽ ሚወድ ሚደረሰው ውሳኔ ላይ ደግሞ ሞት አሰ ይሄ ደግሞ የትልቅ ሰው ባህሪ ነው ያደረግሽው ነገር። እኔ በተስተማክሪኝም ደውላልኝ ነበር። እንደዚህ እንደዚህ ነገር ስትይ በጣም በጥሩ ሁኔታ ማክሰፕት ያደረግነው ይሄ መሆን ያለበት ነገር ስለሆነ ማለት መደረግ ያለበት ነገር ነው። አዎ እኔ ግድ የለኝም። መታ በምታወራው ነገር በምትሆነው ነገር ምናምን ምንም ግድ የለኝም። ስሜቴ ተገርቷል። ስሜቴ ተረብሸዋል። ልክ አይደለሁም ግን ሰው ፊት ስትቀርቡ ልክ እንደሆናችሁ ተሰምቶ መሆን አለበት። ላይክ ልክ ነን በቃ ልክ ነኝ፣ ደህና ነኝ። ሁላችንም ከላያችን ይሸፍነናል፣ በቃ ልብሳችን። ፊታችን ላይ የምናሳየው ደስታ ምንም እንዳልመሰለን ያስታውቃል። ውስጥሽ ያለው ነገር ግን ራስሽ ታውቂዋለሽ። እና እኔ የውስጤን በቃ በነበሩት ነገሮች ይገባቸዋል። የምትደብቂው ነገር አለ። እንዴት ነው ከባድ ነገር ነው። ገባሽ አንድ ከምትወጁ ሰው ምናምን ነገር እንዚህ አይነት ነገሩ ሲመጡ ይሄ በጣም ድብድ ያለ ነገር ነው። ጽጉሽ ላይ እንዲሁም እኔ በደንብ ነው ያደነኩሽ። ገባሽ በቃ ማድረግ ያለብሽ ነገር ነው ያደረግሽ ያለሽ። እንደ ጓደኛ እንደ እህት በጣም ነው የኮራሁብሽ፣ በዚህ ድርጊትሽም ሁኔታሽም ብቻ እግዚአብሔር ሁሉ ነገር ሰላም ያደርገው። ሌላ ደግሞ መርሳት የሌለብሽ ነገር አንደኛ ነገር ይሄ ምንም አይነት ነገር ተውራ ትችላል ትችልች ስሜታዊ እንዳትሆኝ ወኝ፣ ተረጋግተሽ ምንም እንዳልመሰለሽ ገብቶሻል አደለ? የውስጥሽን እንደ ውስጥሽ ያዥ፣ ጽቡ የገባሽ እዛ ጋር ምንም ሪፍሌክት የምናደርገው ነገር እነሱ ምንም አይነት ማሳየት ያለብን ነገር የለም። ኦልሬዲ ባለፈው መናገር ያለብሽ ነገር ከሱ ጋር ተነጋግረሻል፣ ፊል ያደርግሽ ነገር አውቀዋለሁ እሱ ገብቶሻል። ሰ ተረጋግተሽ በስንት ሰዓት ስሚያት እናስጨርሳት ምናምን ከዛ ኋላ ማለት ያለብሽ ነገር በተረጋጋ መንፈስ ተነጋግረን ነገሮችን እንትን እናደርጋለን። ቤተሰቦች መጫጫ ሁኔታ ነገሮችን እንትን በመሃላችን ብትሆኚ ደስ ይለኛል። ለምሳሌሽ ሜቢ እንዴት ነሽ? አለን። ማውራት እንደምትፈልግ ሰማሁ። አጀባው ግን አያስፈልግም ነበር።

ያልገባኝ ነገር እናንተ ምንም አታደርጉም። ምሳሌ ላውራሽ ነው አይደል? በግሌ ላውራሽ ነው። ሰው ሲፈልግ ከአንቺ ጋር ሰው መምጣት፣ እኔን ሰው ማውራት ሲፈልግ ከእኔ ጋር ሰው መምጣት አዲስ ነገር አይደለም። አሁን ወደ ጉዳያችን ነው። ነገሩን አንድ ጊዜ ቆይ፣ አጀባው ምናምን ተው አንድ ጊዜ አውሩ። ከባህር ነው፣ ለደህንነቷ ተጨንቃችሁ ነው። እሱ አርጉ፣ ስለሆነች ምናምን። እናንተ ለደህንነቷ ተጨንቃችሁ ነው የመጣችሁት ይመስለኛል። እሱ አለ በቃ ነው ነገር አንድ ጊዜ አንቺ ልጅ ቀጥረሻት የመጣሽ አይደል? ሀሳቧን ጠይቀት ምትፈልጊው ነገር አውሪያት። እርሚ ማናችንም አንቺ ጓደኛ ብትሆን ዚሮ ውስጥ አስተስፈልግ አንቺ ግን አንድ ጊዜ ጊዜ ስጡኝ

ማውራት እንችላለን። ኦኬ፣ አንድ ቆይ፣ አንድ ቆይ፣ ወይ ባኝ ምን የለም። አውሪ ችግር የለውም። ምንም ምንም ነገር ነው። ቦታው ላይ ግን እንገኝ

ችግር የለውም። ኤርሚ ወይኔ ጉዴ። እናንተ እንዳይ እንደ ዛሬ ምን ሆናችሁ ነው? ምንይደርፎስ ማለበገላይፎስ ለአውራሽ የመጣሁበት ቪዲዮውን አይተሽዋል ብዬ አስባለሁ። እኔ አሁን ላይ ያለሁበት ሁኔታዎች አሉ እና ይሄ የምትገናኙት ነገር አሁን እንደ ሴት ነው የማውራሽ የምትገናኙት ነገር ምንም ኮንፈርስቲ እየሰጠኝ አይደለም። ብዙ ስሜቱ እየተቀየረ ነው አንቺን ዳይ ቱ ዳይ ባገኘሽ ቁጥር እና እንደ ሴት ይሄ ላይክ እንደ ጨዋ ነው እያወራሽ ያለው ማን እዚህ ውስጥ ነው ነገር እና ከዚህ በኋላ

እሱ እኮ ትክክል ናት። እንደ ጨዋ በጨዋ መልክ እናንተ በቀላል አይመለከታችሁም። ነገሩ ሌላ ነገሩ እየከተታችሁ ማለት ነው። አንተ አሽማራት

አንቺ አይደልሽም አስተርጓሚ አወርዶ ይጨርጭ። አንዴ ዳት አስተርጓሚ አይልሽ። አንቺ ጋር ልንገርሽ፣ ሜቢ አንቺ ተወደድሽ ወይ ተፈቀርሽ ወይ ተፈለግሽ መስሎሽ ሊሆን ይችላል። ዳኒ ግን መርሻ ነው የተጠቀመብሽ። እሱ ማወቅ አለብሽ። በመጀመሪያ ደረጃ እናንተ ሁለታችሁ ለምታረጉት ነገር ደግሞ እኔ ተጠያቂ ልሆን አልችልም። አያገባኝም። አሁንም እየነገርኩሽ ነው። አያገባኝም። ታመመች ሞተችም መባል እኔ ጋር ነው ያለው ነገር አይደለ። እሱ የመጣብኝ እሱ ነው። አንቺ ይሄን ነገር ማስተዋል ከብዶሽ ሊሆን ይችላል። ሰላም የማይጠይቅሽ ነገሩን እየጠመዘሽ ወደ አንቺ እንዲመጣም ታረጊ። አንቺ እሺ፣ አንቺ ልንገርሽ፣ አንቺን ከፈለገ አንቺ ጋር መምጣት ይችላል። እኔን ስለፈለገ ነው አንቺ ጋር ያለው ምናምን በሚባሉ ብዙ ነገሮች ወደ አንቺ እንዲመጣ እየጎተትሽ ስለዚህ፣ ከዚህ በኋላ አንቺ ጋር እንዲመጣ ባታደርጊው ደስ ይለኝ። ባትገናኝ እንዴ ምን አገባኝ ታዲያ? ስለዚህ ስለዚህ ዳኒን ተይኝ። ዳኒን ተይልኝ። አዎ፣ ዳኒን ተይልኝ። ለዚህ ነው የመጣችሁት? ዳኒን እኛ አብረን መጣን እንጂ አይዲያ የሷ ነው። ዳኒን እኔ ሌላም አልተወልሽም። ሌላ ነገር ውስጥ ሌላ ውስጥ እንዳትከቱኝ። አልተውላትም ዳን

ያምቻል የሚመጣ ካልሽ እሺ ተረጋግጭ አሁን ታጨራጭ ተረጋግጭ ብለህ ነው እንዴ ታጨራጭ ታሳያለሽ አሁን እልል የት ጋር ባትኖሪ ልጆች የሷን እሺ ለብይ መምጣት ነው ብለህ አስቦ ታናና አንድ እሺ ለፍሰት አንድ ለሆነ ቻት መጣ ምን ማለት ነው እሷን ልምዝቃ አረጋግም ምን ልምዝቃ አረጋግሉት ወዲያ እሺ አጥዋይ አኔ ማለኝ እዚጋ

አንቺ፣ ሰጄ እንዴት ነው አሁን?

አንቺ ልጅሽን አባት የምትፈልጊው እኔ ጋ ነው እንዴ? የልጅ አባት እኮ የሚፈለገው አንቺ ጋ ነው።

ሄዱ በዱልኝነት አገኝሻለሁ። ኢትስ ኦኬ። የልጅሽን አባት እኮ እኔ ጋር ነው የምትፈልጊው የማይልኝ እና እንደውም አቅሜን አሳይሻለሁ የትኛው አባት እንዴት እጅ ወስዶ እንደማስገባ ገና ታያለች